እኔ ሴቶችን ለመጀንጀም ሞክሬያለሁ፣ ግን ሁሉም ገንዘብ ነው የሚፈልጉት። እንደምታውቁት እኔ ደግሞ የለኝም። ልክ ነህ። ሴቶች ገንዘብ ይወዳሉ። ሴቶችን ለማግኘት ሞክሬያለሁ፣ ግን ሁሉም አንድ ነገር ይፈልጋሉ፣ ገንዘብ እና እንደምታውቁት እኔ ደሃ። በወር ስንት ታገኛለህ? ሰባች ይብር አንተ ደሃ። ከፈለኩ እንደምበላህ ታውቃለህ። ቀልድ ነው። ኦርቶዶክስ አላሸክላለችን መሄድ ኦርቶዶክስ ጋር እየነገርኩ ነው። እየጠነከርክ በእምነት እየጎበዝክ ትትሄድ ጾም በጾም ታደርግና ከዛ ቆሎ ትበላለህ። ገዳም ገብተን ቆሎ

ሰላም ሰላም ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? ዛሬም ተመልሻለሁ። በዛሬ ቪዲዮቻችንም ምርጥ ምርጥ ቪዲዮዎችን እንመለከታለን። አስተያየቶቻችን እንደተለመደ እንሰጣለን። እናንተም ኮመንት መስጫው ላይ ቪዲዮ መጨረሻ ላይ ሀሳባችን እንሰጣላችሁ። እኔ ደግሞ ቪዲዮ መሀከል ላይ ሀሳቤን እየሰጠው እሄዳለሁ። ምርጥ ምርጥ ቪዲዮዎች አሉ። በጣም መነጋገሪያ ጉዳዮችም አሉ። ከሰሞኑ ቶሎ ቶሎ እየመጣ እገኛለሁ። በዚህ ወር በዚሁ ስቴፕ ከቀጠለ ሌላ ታሪክ በቃ እንቀጥላለን። ደግሞ እናንተም ደግሞ ሞራል እንድትሆኑ ላይክ በማድረግ በዚሁ አጋጣሚ ያደራላችኋለሁ። ለዚህ ቻናል አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱት ቻናሉን ሰብስክራይብ አድርጋችሁ እንዳትረሱ።

ሚካው ቀባሻ እንትን አድርጊበት ላይነር ዳር ዳሩን እንዲ ፍሬ ጠብቆ ውበት በደንብ እንዲጎላ ማለት ነው። በዛ ላይ ደግሞ ፋሽን ነው እኮ አሁን እንትን ይደረጋል ላይነር ምናምን ይደረጋል ማለትነውገር ፎ ማድረግ ትችያለሽ። ቅንድብሽን ደግሞ ኦምብሬ ምናምን አድርጊበት። አቀነዳደብሽ ጥሩ ሆኖ ሳለ ሳሳ እና ምንድን የጎደለው ብዬ ሳሳ ለምን ኦምብሬ ምናምን አትሰራም ብዬ አሰብኩኝ። እንደ ሀሳብ ነው እና፣ ግን ጸጉርሽ ዋው በኮንዲሽን ነው። እንዴት ተጠቀለልሽው? እስኪ ለም የሆነ ቪዲዮ ስሪልን የሆነ እያየን እንድንሰራ ማለት ነው። እኔ እኮ ስንት ዓመት ሙሉ እንደዛ ለማድረግ ብሞክር ብሞክር አልጠቀለል እንዲ ቆማል እንደ እንጨት። ያንቺ ግን በቃ ጠቅለል እንዲ ወጣው ዌቭ ምናም በጣም ነው የሚያምረው በእውነት። ከኔ አጣሽ ፔሳሊያ ከኔ አውጣሽ። እና እንደ ሀሳብ ጥፍርሽን አልወደድኩትም በጣም ሾለ ሲሞረድ ሾለ አይ ነው ለመደባደብ እንዲመችሽ እንደሆነ ይገባኛል። ያው ቡጭሩ ቡጭሩ ቡጭሩ ቡጭሩ ለማድረግ ይመችሻል። በእርግጥ ግን ለጦርነት እንዲመች የሚደረጉ ነገሮች ውበት የላቸውም ብዙ ጊዜ ሳስተውል ማለት ነው ሳስተውል፣ ውበት የላቸውም እና በአራት ማዕዘኑ ተሞረጅ ጥፍርሽም እና ሺላክ ምናምን ተቀቢ ውበት ይኖረዋል የበለጠ። በቃ ጉልት ብለሽ እንድትታይ ማለት ነው አይመስልሽም? አንተ ምን ይመስላል ይሄ ነው የምዘጋው ወደፊት ማለት ነው ትልቅ ሆነህ አድገህ ምናምን ካደርክ ከዚህ ጭንጮ ራስነት ከወጣህ ማለት ነው በእርግጠኝነት ሚስት ምና ታገባለህ። ግን እግራ ያጋባኛል እሱ ራሱ አሁን ለማውራው ነገር እንደ ይኖርሃል አላቅም ብቻ ግን እንደ ድል ቀንቶ ሚስት ካገባ ካተጋባችሁ በኋላ ማለት ነው እየቀጠቀጠች ወደ ላይ ወደ ታች፣ አፐርከት ዳውንከት በዚህ በዚህ እጥፍ እጥፍ ልጥፍ እያደረገች ተፈቅፍቅ ተነስተ ማለት ነው ሰው ከሆንክ በኋላ መቼም እናት ቤት ሻንጣህን እየጎተት እንደምትሄድ

እሱን ከፈለክማ አንድ ጊዜ ተበልቶ ድጋሚ የማይረብ የሕይወት እንጀራ ኢየሱስ ነውና እሱን የበላ ሰው እስከ ዛሬ ድረስ ድጋሚ መረበ አላየውምና፣ ወዳጅ አንተም ብትሆን ከዚህ ታምረኛ እንጀራ የበልግና ዘፈን ድሮ ቀረ ፈርቶ

እነዛ ዶሮ ውሀ ጠምቶት አንጋሎ ይጠጣል ምናምን የሚሉትም ጭምር። ረረ ሙዚቃ የመንግስት ትምህርት ቤት ስትማር ዘበኞቹ ይቺ ነገር አጋጥማና ስ እንደዚህ

ምን ትጫወታለህ አውራ ቢንጎ ቦት ከፍተሃል አልከፈትንም ምንድን ነው ደግሞ እሱ በቃ አውራ ቢንጎ ቦት ካልከፈት ካትጮትም ይኸውልህ አውራ ቢንጎ ቦት ስትከፍት ሪጅስተር አስር ብር ትሸለማለህ አይገባችሁም ከቀኑ ሰባት ሰዓት ጀምራችሁ እስከ ሌሊቱ ስድስት ሰዓት ድረስ የምትጮት ከሆነ አስራ ሰባት ሺህ በሆነ እንደዚህ ታገኛላችሁ አስራ ሰባት ሺህ ብር እንደዛ ወላጅ እዛ ትመጣለህ። አረ በቃ እንደዚህ እናድርግ። ባዶ ክላስ አለ ፊዚክስ አስተማሪ ላስተምር ነበር። በቃ እንደዚህ እናውራ እና አስተምራቸዋለሁ። ሲላውራ ነው ግን እንደዚህ እንትን እንዳለ ዘበኛ፣ የዘንድሮ ዘበኛ በቃ ጮማ የሆነ ቀልድ አምጥታችሁ መሀል ላይ መስታወቂያ የምታስገቡት ነገር የሆነ አይደለም እኮ ነገር። ወይ ደግሞ ዜና አይደለም የመስታወቂያ ሰዓት እናስገባለን ምናምን የሚባል አይደለም። ኧረ ተው። የሚያስቅ ነገር ተፍተዋል አለ ያን ስንሳቅበት በመነጋገሪያ ጉዳይ የዮኒ ማኛ ጉዳይ ነው። የዮኒ ማኛ አንድ ሺህ ዘጠኝ መቶ ዘጠና ሰባት ነጥብ ምናምን ጊዜ ሃይማኖት ቀይሯል ጾታ ብቻ ነው ምን አለፋችሁ ብቻ በቃ። አሁን ሃይማኖት የቀይረበትን ምክንያት ግን ብዙ ሰዎች አሁን ይመለሳል ምናምን እያሉ ነው። እሱም ደግሞ የተለያየ ነገሮችን እያወራ ይገኛል። ሹር በቃ ቢዝነስ ወዳለበት ጎራ ማለት የፈለገ ይመስለናል ምናምን እያሉ ሰዎች እያወሩ ነበረ። እሱም በአንደበቱ የተናገረው ነገር አለ። ኦርቶዶክስ አላሸቅላለችን። ኦርቶዶክስ ጋር እየነገርኩ ነው። እየጠነከርክ በእምነት እየጎበስክ ስትሄድ ጾም በጾም ታደርግና ከዛ ቆሎ ትበላል። ገዳም ገብተቆሎ። ቆሎ መጽሐፍ ቅዱስ ታነባለህ ቆሎ ትበላለህ። መጽሐፍ ቅዱስ ታነባለህ ቆሎ ትበላለህ። እዚህ ነፍሴ ባንድ ወር ውስጥ ይሸቅልልል አምስት መቶ ሺህ ይዘጋል። በቅርቡ እንዳልክ መኪና ይዛ ቤቷን ፏ ብልጭ ስትል እዚህ ጋር ያለው ነገር ሀቁን እንነጋገር። ኮፒ ሊንክ እያደረጋችሁ የኔዎቹ እውነት ለሁሉም እንዲደረስ አንድ ቀልብሾ ማላቀው ልብሱ ይሄን ለማንላቅ

ጸበልን ይቃወማሉ በሃይላንድ ውሃ ደግሞ ይጠምቃሉ። ኦርቶዶክስ አትሰጥም ችግር አለባት። እኔማ ኦርቶዶክስ ጋር ጸበኛ መሆን አለብን፣ ሌላ ነገር እንደሌለ መስክሩልኝ ብዬ ተናገርኩኝ። መልስ ሚሰጥ የለም። ከዛ ተወደዳችሁት በጊፍት ባርኩልኝ ሁሉ ፕሮቴስታንት ግራ የገባው እምነት ነው። እኔ የገረመኝ በጊፍት የሚያስባርኩት ነገር በጣም ይገርመኛል። ጌታ ይወዳል ስላላችሁኝ አይደለም ጌታ የሚወደኝ እና አንዳንድ ጊዜ አንዳንድ ንግግሮች ያው ትርጉም እራሱ ታጦለታላችሁ ለአንድ ቃል ማለት ነው። ጌታ ይወዳል እኮ ትርጉም የለውም ማለት እንደሚወደኝ እኮ አንተ ስለተናገር አይደለም። እና ስለ ሃይማኖቱ አስተምሮ ልገባበት ሳይሆን አንዳንድ ጊዜ ሃይማኖት የሚመስሉ ነገሮች ሁ በጣም መረን የለቀቁ ወይ መስመር የለቀቁ ነገሮች አሉ። የሆነ ማኛ ያው ይታወቃል። አምሹር አምሹር እዛ ቤት እንደማይቆይ ላው፣ ከደራለት ይቆያል። ካልደራለት ካልተመቸው፣ ካልተስመማው ደግሞ እድን ተዋሉ አዲስ አበባ ላይ የልደትዬ ልጅ ልደትዬ ያሳድገኝ ምናምን እንደሚል አትጠራጠው

ሊኖራት ይችላል። ደግሞ በዘመን ቤት የመጀመሪያ ዲፖዚት አድርጋ ባገኘችው አምስት መቶ ፐርሰንት በሆነስ ተቃው አሸንፋ ሊሆን ይችላል፣ አናውቅም። እዛው ዘመን ቤት ላይ ደግሞ ሀፒ ወር የሚባል አለ። በዛ መቶ ሀምሳ ፐርሰንት በሆነ አግኝታ ትሆን ይችላል፣ አናውቅም። እኛ በየሳምንቱ የሚዘጋጁ ቶርናመንቶች አሉ። በዛው ፖይንቱን ሰብስባ አሸንፋ ሊሆን ይችላል፣ አናውቅም። እኛ ግን ሴቶች አንዳንድ ሴቶች በጣም ደመወዝሽ ስንት ነው? አስር ሺህ ስምንት ሺህ ምናምን፣ አስር ሺህ ምናምን። እንደውም ልምድ ያላቸው ናቸው የሚይዙት ስልክ የሚለብሱት ልብስ ኧረ ስለ ግብዣ እናውራ። ችግር የለውም፣ መቶ ብር ይዞ ከቤት ይወጡና 88 ብር ከሃምሳ ሳንቲም ይዞ ይመለሳሉ። የታክሲ ብቻ ወጥቶ ተጋብዘው ምናምን ተቅቅ ማነው ብቻ ይመጣሉ ተመልሶ ወደ ቤታቸው። ሁ በቃ ቲክቶክ ምን ያስቃል። ኤአይ ቪዲዮ ዩቲዩብ አውቶሜሽን የሚባል ታሪክ ሌላ ታሪክ ውስጥ ገብቷል እና ነገር ለፊልም ኢንዱስትሪ በጣም በጣም አነቁ እንደሚሆን ባለሙሉ ተስፋ ነ በጣም በጣም በቃ ኤአይ ቪዲዮ ዩቲዩብን እያጥለቀለቀ ይገኛል። በጣምም ደግሞ ያዝናናሉ። አንዳንድ ሰዎች በራሳቸው ፊት ፊትለፊት ወጥቶ መናገር የማይፈልጉትን ጭምር ላይ እየሰጡ እያዝናኑን እያሳቁን ይገኛሉ። ከእነሱ መካከል የተወሰነውን እንመልከት። ተጽዕኖን እንዴት አያችሁት እናንተ? እስቲ ሀሳባችሁን ኮመንት ላይ ያደርጉ። እስቲ ቪዲዮችን ልጋብዛ። ሴቶችን ለመጀንጀብ ሞክሬያለሁ፣ ግን ሁሉም ገንዘብ ነው የሚፈልጉት። እንደምታውቁት እኔ ደግሞ የለኝም። ልክ ነህ። ሴቶች ገንዘብ በተሳሳተ ጣትሽ ላይ የምታደርጊው የተሳሳተ ሰው ስላገባው ነው። ጋሼ መሰሉ ፈንታውን እድሜ ሰላሳ አራት ነው አለች። ያውቋታል። ድሮ አብረን ጨፍረናል። ቶርክ ማረግ ከጀመረች ራሱ አርባ አመት አልፏል። ጋሼ ትላንት ሚሊኒየም አዳራሽ ተቃጠለ ምክንያቱን ያውቃሉ ወይ? ያው እስቲፎ እያቀረበ ነው። ኦኬ። ሚስቴ ደሞዝ ሰላሳ ሺህ ብር እንደሆነ ነገረችኝ። ይሄው ማምሻዬን አብሴት ልጥል ነው የቀና በል እንዳላ ስትነግርህ፣ ገና እንቁላል ትጥላለች። የሰፈሩን ሴቶች ሁሉንም የሚጀነጅ ነው። ልጅ ማን ብለው ሰየሙት? ናቲ ናቲ። እንዳሰማ ቤት እንዳሰማ። ይሄ መነፅር ስንት ነው? ሶስት ሺህ ብር ነው ጋሼ። እንዴ ምን ነው የሀገራችንንና አብቹን መጨረሻ ያሳየኛል እንዴ። ኔ ልጅ ወንዶች፣ ምን የምታስተላልፊው መልክት አለ? ክለብ የምትወጣ ሴትና ፔናሊቲ አገባው አይባልም። ብቻ አብዛኛው ቪዲዮ ጾታዊ ጉዳይ ላይ ያተኮረ ነው። ያው የቪዲዮ እስካሁን የተመለከተ ነው ያው ነባራዊ ዓለም ላይ ያለው ወይ ደግሞ ሰዎች መናገር የሚፈልጉት ነገሮች ፊት ለፊት ወጥቶ በቪዲዮ ራሳቸውን ወክሎ ማውራት የማይፈልጉት ነገሮች በጽሁፍ እየሰጡት የጾታዊ ጉዳይ ላይ ፎከስ አድርጎ ቪዲዮ እየሰሩ ነው የሚለውን እንትን ድምዳሜ ይሰጣል። እና ያየናቸው ቪዲዮዎች ለካ ሁኔታን ባይፈሩ ቤተሰብን፣ ጎረቤትን፣ ሚስቶቻቸውን፣ እናታቸውን ባይፈሩ አንዳንድ ሰዎች ሴቶችን ወጥቶ የመሳደብ ወንዶችም ሚስቶቻቸውን ወጥቶ የመሳደብ ፍላጎት አላቸው ማለት ነው አያስብልም? እስቲ ቀሉ እንዳለው ነው ማለት ነው። ሰሞኑን ደግሞ ባምቢ ሀበሻ ላይ ተነስቷል። የተለያዩ ቪዲዮችን ቲክቶክ ከረዋ ባምቢ እየሰራች ትገኛለች እና በጣም ጎበዝ ነች። በጣም እኔ ከመወዳቸው ስሙ ጠፋኝ፣ ብቻ በጣም ምርጥ ናቸው። አክቲንግ ላይ ፐርሶናል ላይፋቸው ጋር አያይዘው አሁን ከነገርኳቸው የያየ ጉዳይ ተያይዘው ባምቢን ሜምሮች በቃ ፈጇት ነው ምሏችሁ ስቲ ሪ ሰፈራ ወሮሊ ጠወላ ወሸነ በጣም አሪፍ ነው። አቤት አቤት አቤት ጥፍጥናው በጣም ስፔሻል በጣም ስፔሻል ነው ጥፍጥናው። አቤት አቤት አቤት ለምን ያጓጓኛል? ለምንድን ነው የሚያጓጓኝ? ላይ ሳይድ ኢፌክት አለው ወይስ የለውም የሚባለውን ነገር መገምገሙ ጥሩ ነው። እኔ የምለው ሴቶች የምትባሉ ባለትዳር ነው የምትሉ ማለት ነው የእኔ ባል ትዳሩን አክባሪ ነው፣ የእኔ ባል እኮ ቤቱን አክባሪ ነው የምትዩ፣ ተይ እንጂ ሌላ የለሽ። ከዛና፣ የኔ ባል የሚባል የለ። ባል የጋራችን ሼር ነው። የአንቺ ባል የእኔም ባል ነው የሁላችን። ፈረንጅ ሲናደድ ምን ይላል? ዜር ኢስ ቱ ጉድ በት ዋን ኢስ ሶ ባድ ይላል። ትርጉሙ ምንድነው? ከሁለት ብርቱ አንድ ገልቱ ማለት ነው። ልክ እንደዚህ ሴትዮ። ቆይ ግን አንዳንዶቻችሁን ለማስተማር ግዴታ እንግሊዘኛ ዕውቀቴን ተጠቅሜ ተረት እና ምሳሌ መናገር አለብኝ ማለት ነው። ምን አይነት ብልግና ነው? ስንት ብቸኛ ወንድ በሞላበት ሀገር ላይ ዘሎ ባለትዳር ላይ ፌጥ ማለት ምን ይሉታል? እንደው እንዳሰብሽ ሆኖ ልሽ እንኳን አንዱ ባለትዳር ውሽማ ውሽ ቢያደርግሽ፣ ሰው አርጋት ብሎ ካፌ ቢወስልሽ፣ ወይ ጉልባን ወይ ቅቅልና ምላስ ሰንበር የምታዪው ከዛ ያለፈ የምታዪው ነገር የለም። ለዴት እንኳን ማትመች ሴትዮ። እኔን የሚያናድደኝ ነገር ምንድን ነው? ስንት ቤታቸውን ትዳራቸውን ልጆቻቸውን ባሎቻቸውን የሚያከብሩ ሴቶች እያሉ አንቺም በመሰለ ሴት ምክንያት አንድ ላይ ተደምረው መቦቀሳቸው ነው። ለእንደዚህ አይነት ቤታቸውን ትዳራቸውንና ባሎቻቸውን ለሚያከብሩ ሴቶች ከተቻለ ለስላሳ ነገር፣ ለእንደዚህ አይነቷ አልበጡ ደግሞ ከተቻለ ለስለስ ያለ የአስቴር ሙዚቃ በጋ ብዙ አሪፍ ነው። ያው ጤነኛ ስላልሆነች የራሷን እንድታዳምጥ ነው፣ ከክፋት አይደለም። እና ምን ለማለት ያክል ነው፣ ያው እግዚአብሔርን ባንፈራ ባንቡልና ቂጠኝ ንፍራ ጋይስ፣ የአባላዘር በሽታ መፍራት አለብን እንዴ? እንዲህ ማን ጫ ማለቅ። እንግዲህ፣ እንደተለመደው በደንብ ፎሎ ላይ ኮፒ ሊንክ ማድረግ እንዳይረሳ፣ ይመቻችሁ። ለቀነኒ ሞት ማለት ነው፣ መረጃና ማስረጃ አጣችሁ ባትፈርዱላት በህይወት እያለች ግን ልክ በፎቶ እንደምትመለከቱት ለደረሰባት አሰቃቂ ድብደባ እንግልት ማትፈርዱላት ለምንድን ነው ኢትዮጵያ ውስጥ ሴት ልጅን በምትመለከቱት መንገድ በዚህ አሰቃቂ ሁኔታ መደብደብ ችግር የለውም እንዴ አያስጠይቅም ህግ ፍትህ እንዲሰጣቸው ግዴታ መሞት አለባቸው እች ልጅ እኮ ምናልባት በህይወት እያለች እነዚህን የሚደርስባትን እያንዳንዱን ድብደባና መከራ በፎቶ ያስቀመጠችው ከሞትኩ በኋላ ፍትህ ሊያሰጡኝ ይችላሉ ብላ ስላሰበች ሊሆን እኮ ይችላል። በአንድ አጋጣሚ ብቻ የሆነ አይደለም። ይኸው ሌላም ፎቶ አለ። በጣም ብዙ ፎቶዎች እሷ ከሞተች በኋላ ወጥተዋል። በተለያየ አጋጣሚ ስትደበደብ ነበረ፣ እንደ አህያ ስትረገጥ ነበረ። ስለዚህ ጥያቄን አሁንም ግልጽ ላድርግና ስለዚች ምስኪን ነፍስ አሟሟት ወይንም ሞት ፍርድ ለመስጠት መረጃና ማስረጃ ብታጡ በዚህ መንገድ ግን ለደረሰባት ድብደባ አሰቃቂ ድብደባ ፍትህ ማታገኘው ለምንድን ነው የዚችን ምስኪን ነፍስ ፍትህ ያጣመማችሁ እህት የላችሁም እናት የላችሁም ወይ እሺ ሴት ልጅ የላችሁም? ከምንም በላይ ደግሞ ሰው አይደላችሁም ወይ እናንተ ስለዚህ አሁንም ደግሜ ላለው ለቀነኒ ሞት ማስረጃ አታችሁ ወይንም መረጃ አታችሁ ፍትህ ባሰጡ በዚህ መንገድ ግን ለደረሰባት በህይወት እያለች ለደረሰባት አሰቃቂ ድብደባ ከአንድም ሁለት ሶስት በላይ የፎቶ ማስረጃዎች እያሉ ለምንድነው ነው ለደረሰባት አሰቃቂ ድብደባ ፍትህ የማትሰጧት? እች ልጅ ፍትህ እንዳታገኝ ማትፈልጉ እስካልሆነ ድረስ እነዚህን በቂ ማስረጃዎች ተጠቅማችሁ ይህንን አሰቃቂ ድብደባ ያደረሰባት ግለሰብ ላይ ማንም ይሁን ማን ማለት ነው ልትቀጡት ግድ ይላል። ይህ ጥያቄ የእኛም ጥያቄ ነው ብላችሁ የምታምኑ? እባካችሁን ይሄንን ቪዲዮ ሼር፣ ላይክ፣ ሪፖስት ያደረጋችሁ ለሚመለከታቸው አካላት አድርሱ። ለሞቷ ማስረጃ አጣችሁም በል በዚህ ልክ ግን ለደረሰባት አሰቃቂ ድብደባ ከነዚህ ፎቶዎች ሌላ ምን አይነት ማስረጃ ብትጠብቁ ነው ለዚህች ልጅ ፍትህ ማሰጡት? አድርሱልኝ። አመሰግናለሁ። ኢትዮጵያውያኑ ሽልማቱን ጠራርገውታል። ድርሻ ሂዳና ድርሹ በሁለተኛው ዓለም አቀፍ የሴቶች ሽልማት ኢንተርናሽናል ውመን አዋርድ ፓርላመንት በሚዲያው ዘርፍ ላበረከተችው አስተዋጽኦ ትላንትና በዱባይ የተባበሩት አረብ ኤሚሬትስ በተካሄደው ስነ ስርዓት ላይ ዓለም አቀፍ ሽልማት ተበርክቶላታል። በተመሳሳይ ሁኔታ በረከት አደራ በረከት ገበሬዋ ትናንት በዱባይ የተባበሩት አረብ ኤሚሬትስ በተካሄደው ሁለተኛው ዓለም አቀፍ የሴቶች ሽልማት ኢንተርናሽናል ውመን አዋርድ ፓርላመንት ላይ በስራ ፈጠራ ዘርፍ ላበረከተች የላቀ አስተዋጽኦ ዓለም አቀፍ ሽልማት ተበርክቶላታል። ሄሮሌ ለምን ቆይ ጠዋት፣ ነገ ተነስተን አብረን አሮጥ። ወፍራም ነሽ፣ ቦርጫም ነሽ፣ ሰውነት ዝርጥጥ ነው እያልከኝ ነው? ኧረ በጌታ ብቻ ነው። እኔ አልኩ ወጣኝ። አሀ እየፈጠርሽ ነው የምታወሪው። ውሸታም እያልከኝ ነው። እኔ እየፈጠርኩ ነው የማወራው። አንተ ያላልከውን እኔ ያላልኩትን ኬት ሰምተሽ ነው የምታወሪው? ጭራሽ ደንቆሮ። እኔ ደንቆሮ ሽቶ

እኛ እና ደንቅም አንዷ ፈረንጅ መታ የፈረንጅ ቡድ አለች። በነገራችን ላይ መታ በልታው እንግዲህ ሳትለቀው ነው ተመልሳ የሄደችው የኮንትራቷን ሰት ጨረሳ። ቢላክ ነው የሰው ይዘ ይሻለ ቤተሰብ። እንግዲህ የዛሬ ቪዲዮቻችን እነዚህን ይመስሉ ነበረ። መረጃዎች እንዳገኛቸው ዘና ፈታ እንዳላቸው በተስፋ አድርጋለሁ። በተሻለ ቪዲዮ እንገናኛለን። ላይክ አረጉ ካላረጋችሁ አድርጉ። ካላሉንም ሰብስክራይብ በማድረግ ቤተሰብ ሁኑ። ቀጣይ ያገኛችኋለሁ። ይመቻችሁ። ፒስ